ታዲያስ አዲስ፣ ታዲያስ አዲስን እያደመጣችሁ ትገኛላችሁ። ታዲያስ አዲስ በሁለተኛው ምዕራፍ ተመልሷል። ሉላ እና ቢንያም እናንተን እያስተናገድን ቆይታ እያደረግን እንገኛለን። ስፖንሰሮቻችንም እንደዚሁ ቤቱ ሙሉ ነው ብለው ስፖንሰር አድርገው እኛንም ፈታ እያደረጉ ነው። አድማጮችንም ይሸልማሉ አይደለ? ወደ በኋላ ደግሞ አዎ፣ ሽልማትም አለን። መረጃዎቻችሁን እያየን ነው፣ ጥያቄዎቻችሁን እያየን ነው። ስድስት ሶስት ሁለት አንድ ላይ ቅድም የገቡ ቴክስቶች ናቸው፣ ግን ቅድም የገቡ ቴክስቶች ናቸው እያየን ያለ ነው። አንዳንድ ጉዳዮችን አጣሩልን የሚሉ ስላሉ ወደ በኋላ ጠቅልል አድርገን ቅድምም ያልነውን ጉዳይ እንደዚሁ እናነሳለን፣ አይደለ? በተለይ ሰሞነኛ ጉንፋንን በተመለከተ ጉንፋን ይዞሻል ይዞሃል ተባባል ነበር የነበረው። አሁን ደግሞ ትምህርት ቤትም ተከፍተዋል ልጆች ትምህርት ቤት እየሄዱ ነው ያሉት እና እንግዲህ በርታ ይላል ተብሎ ይገምታል። ያው ተላላፊ ከመሆኑ ጋር ተያይዞ ማለት ነው። ሰሞነኛ ጉንፋኑን አስመልክተን እንግዲህ የሁልጊዜ ተባባሪያችን ነው በተለይ እንደዚህ አይነት ጤና ነክ የሆኑ መረጃዎችን ስንፈልግ ደጋግመን እንደውልለታለን። ዶክተር ሙሴ ጋር ደወል አድርገናል። ሄሎን በለው። ሀሎ ዶክተር፣ ሀሎ ሀሎ፣ ሰላም እንደምን ናችሁ? አለን እግዚአብሔር ይመስገን እንደምናሉ? እኔ ተፈቅዶልኛል፣ አንተ ማለት ትችላለሁ አደል ዶክተር ቢኒያም አንቱ ይበል ነው ብለው ረዴት አልትም በረዴት ነው ከዶክተር ጋር በነገራችን ላይ አብረን ተምረናል ሀይ ስኩል ላይ እና ጥሩ ጥሩ ቦታ ነው የምንደርሰው ለማለት ነው። አንቺ አልደረስሽ እንደ እኔ እንጂ እነ ዶክተር ደርሰዋል። ዶክተር ሰሞኑን ከጉንፋን ጋራ ተያይዘው እንግዲህ በተደጋጋሚ ጥያቄ እየመጣልን ነው ያለውና እኔንም ሰሞኑን ጎብኘት ታርጎኝ ነበረ ጉንፋኑ ከሱ ጋር ተያይዞ የሚሉን ነገር ይኖራል የጥንቃቄ መልእክቶችም ካሉ በተለይ አድማጮቻችንም ጠንቀቅ እንዲሉ ትላንትናም አንድ መግለጫ እያየው ነበር እስከ ታህሳስ ድረስ የመቀጠል እድሉ ሰፊ ነው ተብሏል እና ምን ይሉናል ዶክተር እንትኑ አሁን ይሄ ጉንፋኑ በተመለከተ የሚቀጠልበት ጊዜ ከአየር ጠባይ ለውጥ ጋራ ትንሽ የተያዥነት ይኖረዋል የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት የማህበረሰብ ጤና ኢንስቲትዩት ማክሰኞ መግለጫ የምንሰጥ ይሆናል። ያው እኔ እንደ አንድ ሐኪም ከሚገጥሙኝ ከታካሚዎች አንጻር ያለውን ነገር ሼር ለማድረግ ልሞክር። ቤዚክሊ ጉንፋን እንግዲህ ሲዝን እየጠበቀ የሚመጣው ጉንፋን ዩዥዋሊ የቫይራል ኢንፌክሽን ነው፣ በቫይረስ ምክንያት የሚመጣ ኢንፌክሽን ነው። ሁለት ዋና ዋና የሆኑ ተጽዕኖዎች የበለጠ ጉንፋኑን አብዛኛው ማህበረሰባችን ላይ እንዲታይና ትንሽ ጫናው እንዲበረታ አድርገውታል። አንደኛው ቅድምም ለመግለጽ የሞከርኩት የነበረው የአየር ጸባይ መለዋወጥ ነው። ትንሽ ደግሞ አሁን የጥቅምት ወርም እየገባ ነው እና ቅዝቃዜውም ትንሽ እንደነዚህ አይነት ጫናዎች አብዝተዋል። ሁለተኛው ደግሞ እንግዲህ ካለን የአኗኗር ዘይቤ ጋራ የሚመጣ ነገር ነው። ብዙ ጊዜ አሁን እንደነዚህ ይሄ እንደ እንኳን እነዚህ እነዚህ ብዙ ጊዜ የሚነሱ የማከላከል አቅማችን በሽታን የመከላከል አቅማችን ትንሽ ጫናው ሲገባ ነው። እንግዲህ ከአኗኗር ከላይፍ ስታይል ጋራ ከአመጋገብ፣ ኤክሰርሳይዝ ከማድረግ በቂ የሆነ ፍሉት በቂ የሆነ ፈሳሽ ካለመውሰድም የሚመጣም ይሆናል ሞሮፍ እንግዲህ ጫናውን እንዲበረታ ያደረገው ሰሞኑን ያለው እንኳን ጫራውን እንዲበረታ ያደረገው እንግዲህ እነዚህ ሁለቱ ፋክተሮች ናቸው የሚሆኑት። በተለይ የቅዝቃዜ ወቅት ከሚሆኑ ጋር ዝናብን በደንብ እያየን ነው። ከዚያ ምናልባት ለመስፋፋቱ ልጆችም ትምህርት ቤት እየገቡ ስለሆነ ይሄ ቫይራል ብለውናል ዶክተርም፣ የመሰራጨት እንትኑም ሰፋ ሊሆን ይችላል ሰፋ ሊያደርገው ይችላል ብዬም ገመትኩኝ ኩኝ እሱም ትክክል ትክክል አሁን እንደው እንደው ካስታወስን ራሱ የኮቪድ ጊዜ ኮቪድ ራሱ እንደ አንድ ቫይረስ አይደለም። ሶ ይህ ቫይራል ኢንፌክሽኖች የመስፋፋት እድላቸው ሞር ጨመር ያለ ነው ከአሁን ከባክቴሪያል ኢንፌክሽኖች፣ በትንፋሽ መሆኑ ደግሞ የበለቀ ሞር ከባድ ያደርገዋል። የመተላለፊያው ሚኒሱ አሁን እንደ ኢቦላ እንደዚህ እንደዚህ አይነት ኢንፌክሽን ታይፖች ብታይ ሞሮክ በንክኪም ይፈልጋል አይደል? በአየር በትንፋሽ በእነዚህ በድሮፕሌቶች በእንደዚህ በእንደዚህ ሲሆን ደግሞ ትንሽ ለመከላከልም አዳጋች ያደርገዋል። አሁን ይሄ ጊዜውም እንዳልሹ የትምህርት ሰሞን መሆኑ ሌላኛው አንድ ጫና ነው። ግን ቅድም ያልኳት ሁለተኛዋ ፖይንት ደግሞ ወሳኝነት አላት። ምንም ቫይረሱ ቢኖርም የመከላከል አቅማችን ግን ጠንካራ ሲሆን ያ ቫይረስ ቢኖርም እኛን አፌክት የማድረግ ቻንሱ ቀንስ ያለ ይሆናል ማለት ነው። መልካም ዶክተር፣ ከዚሁ ጋር ተያይዞ ጉንፋን እንዳይዘን ጥንቃቄዎቻችን፣ ቅድመ ጥንቃቄ ምን ይሆኑ፣ ሲይዘንስ ምን እናድርግ፣ የሕክምና ተቋማትስ መሄድ ያለብን መቼ ነው የሚለውን ለአድማጮቻችን እስቲ ጠቆም አድርግልን። መጀመሪያ መከላከል ላይ ፎከስ ማድረጉ መከላከል ትልቅ ጥቅም ያለው ይሆናል። ለመከላከል በአንደኛ ደረጃ ማድረግ ያለብን ምንድን ነው ጉንፋን ከያዘው ሰው ጋራ ብዙ አለመቀራረብ በተቻለ አቅም ጉንፋን የያዛቸው ደግሞ የሰሞኑ ጉንፋን የያዛቸውን ማስክ ማለት አንድ እንደ ኮቪድ ከመጣ በኋላ እንደ እንደ አንድ ልምድ እንደው እንደ ጥሩ ነገሩ እንደው አጋጣሚውን ካገኘ ነው ተምረንበት ያለፍ ነው አይነት ከሆነ ማስክ መጠቀም፣ እጅን በአግባቡ መታጠብ፣ እነዚህ እነዚህ ነገሮች ትንሽ እንደ ልምድ ነገር ይዘናል አይደል? ትምህርት ብለን ተያዝ ናቸው ሶ እዛ ላይ ኮቪድ ላይ ያሉት የመከላከል መንገዶች እዚህም ላይ ኤግዛክትሊ ነው የሚሰሩት ማለት ነው። በተቻለ አቅም ደግሞ አንድ ሰው እንደዚህ የጉንፋን ምልክቶች ሲኖሩ እንደ ግሮሮ መከርከር፣ እንደ ሳል፣ ድካም መሰማት እንደዚህ መገጣጠሚያ ቦታዎች ላይ እንደዚህ ጠቅለል ያሉ የመከላከል አቅማችን ሲቀነስ ሲል እና ኢንፌክሽን ሲመጣብን የሚሰሙ ስሜቶች ዛሌ ማለት እንደ ድካም አይነት ስሜቶች ነገር ሲመጡ በተቻለ አቅም በቂ ፈሳሽ መውሰድ ነው፣ እረፍት ማድረግ ነው። እነዚህ ሁለት ነገሮች በጣም ክሩሻል ናቸው። ፈሳሽ ስንል ደግሞ ትኩስ ፈሳሾችን መውሰድ ብንችል የተመከረ ይሆናል ማለት ነው። መቼ ነው ዴንጀር ታይም አሳሳቢ የሚሆነው የምንለው? ያ አሁን ህመሙን ኖርማል አሁን ከሶስት ቀን ከአራት ቀን ሲል እነዚህ አይነት ምልክቶች ከመጡ በኋላ መሻሻል የማያመጣ ከሆነ ሞርሳሉ የሚበረታ ከሆነ ራስ ምታቱ የሚበረታ ከሆነ እነዚህ ምልክቶች ጫናቸው እየበዛ ሲሄድ በተቻለ አቅም እንግዲህ በአቅራቢያ ያለ ጤና ጣቢያም ሊሆን ይችላል፣ ክሊኒክም ሊሆን ይችላል፣ ቼክ መደረጉ የተመከረ ነው። የሚሆነው እንግዲህ በዘልማድ የለመድነው ነገር አለን ዳይሬክትሊ ፋርማሲ ሄደን ኦቨር ዘ ካውንተር የሚባለው አይነት አፕሮች እንደው የሳሏ እንደ ውጭ ሰሞኑን ሳል መጣች እየተባለ በፋርማሲ የሚሰጡን አሉ። እንደ አዚፕሮማይሲን እና ሞክሳሲ የተለመዱ ናቸው እና አንድ ማህበረሰቡም እንደው ሊገነዘብ የሚገባው ነገር እንደዚህ አይነት አንቲቢዮቲክስ ይሄ ወይ አንቲቫይራልም ሊሆን ይችላል ቼክ ሳይደረግ እንደዚህ አንቲ እነዚህ ለአንቲቢዮቲክስ መውሰዱ ብዙ አዳጋች ነገር ላይ ያጋጥመናል። በኋላ ሲሪየስ የሆነው ህመም ሲመጣ ብዙ መድኃኒቶች የሉንም። እኛም እንደ ታዳጊ ሀገርም እንደ መሆናችን ብዙ ሪዘርቭ የለንም እና በተቻለ አቅም እንግዲህ የትንሽ የፋይናንሻል ቻሌንጅ ይኖረናል ሁላችንም ጋር። ግን በተቻለ አቅም ለጤናችን የምንሰጠው ቦታ ትልቅ መሆን አለበት። እና ትንሽ ምልክቶቹ እየበረቱ ሲሄዱ አሁን ጤና ጣቢያ ራሱ በብር ብዙም ጫና የሌለበት የሚባል አይነት አካባቢ ነው። ጤና ጣቢያም ተሄዶ መታየቱ የተሻለ ነው። በዛ ሰዓት ላይ እንግዲህ የጤና ተቋማት ላይ ሲሄዱ የሚታዩት ቤዚክ የሆኑ ነገሮችን ለምሳሌ እንደ ደም ግፊት፣ ስኳር መጠናቸውን የልብ አመታታቸውን ሁኔታ እነዚህ እነዚህ ነገሮች ቼክ ሲያደርጉ ኦቨርኦል የሆነውን አንድ ምልክቴ ሳምባ ላይ ያለውን ኢፌክት የጉንፋኑ ብቻ ሳይሆን ኦቨሮል ሁኔታው ቼክ መደረግ አለበት። ያ ደግሞ የዛን ሰው ጤንነት ኳሊቲውን ይጨምራል። ኖት ኦንሊ ሰርቫይቭ ማድረጉ በህይወት መኖሩ ብቻ ሳይሆን በህይወትም ኖሮ ደግሞ ጥራት ያለው አይነት የጤና ሁኔታ ላይ እንዲኖር ይረዳል። ስለዚህ ምልክቶቹ እንደተባባል ነው። ኦልሞስት ከአራት ከአምስት ቀን በላይ እንደዚህ የሚገፋ አይነት ከሆነ ቼክ መደረግ ሲምፕል ነገሮችን ቼክ መደረግ ለራስ ነው ትርፉ ና ያው ሁላችንም ጋር በኋላ ሀላፊነቱ ጫናውም እየበዛ ከሚመጣ ማድረግ ከሚል ነው ያ መልካም እንግዲህ ዶክተር ቪቶሪዮ ዶክተር ሙሴ ቪቶሪዮ ከሐኪም አንጻር ማድረግ ያለብንን ጥንቃቄ እንደዚሁ ነግረውናል። ከየጤና ኢንስቲትዩትም የህብረተሰብ ጤና ኢንስቲትዩትም ከሀገር አቀፍ ደረጃ ያለውን ዳታ ማክሰኛ አካባቢ በሚቀጥለው ሳምንት ያሳውቀናል። ምንም መጨመር አለብን ይሄ አልተነሳም የምትለው ካለ ዶክተር እድል ልስጥ። በጣም አመሰግናለሁ እናንተም ይህንን የጤና ሁኔታ ለማህበረሰቡ ማድረስ መቻላችሁ መከላከል ላይ ምን ያህል መስራት እንዳለብን የሚለውን ነው ያደረጋችሁት እና በጣም የሚበረታታ ነው። በእኛ በኩልም እንግዲህ በጤና ባለሙያዎችን በኩል እኔ እንደዋዛን እንደ ግለሰብ እንደዚህ አይነት ነገሮች የተሻለ በደንብ ቢበዙ በጣም ጥሩ ነው የሚል ነው እጅግ አድርጌ እንደ አንድ ጤና ባለሙያ ኃላፊነት እንዳለበት ግለሰብ እንግዲህ በጣም ላመሰግናቸው እወዳለሁ። በርቱልን። በጣም እናመሰግነኛም። በታ መልካም ቀን። እሺ እንግዲህ በጣም በጣም ወሳኝ የሚባሉ ሁላችንም ውስጥ የሚቀሩ ጠቃሚ ምክሮችን ነው ዶክተር የለገሱን። ተባባሪያችን ናቸው፣ የዘወትር ተባባሪያችን። እንግዲህ የተለያዩ ነገሮች ሲከሰቱም አሁንም ደወል እናደርጋለን። ዶክተር ሙሴንት ጋር አድርገን ነው የምናመሰግነው ጋር አድርገን ነው የምናመሰግነው።